ኢዮብ እንደተፈተነ። ኢዮብ የተባለ አንድ ሰው ነበረ። እያም ሰው ቅን ንጹሕና ጻድቅ እግዚአብሔርንም የሚፈራ ከክፉ ስራም ሁሉ የራቀ ነበር። ሰባትም ወንዶች ሶስትም ሴቶች ልጆች ነበሩት ከብቶችም ሰባት ሺህ በጎች፣ ሦስት ሺህ ግሞሎች አምስት መቶም ጥማድ በሬ፣ አምስት መቶም እንስት አህዮች ነበሩ። እጅግም ብዙ አገልጋዮች ነበሩ። ስራውም በምድር ላይ ታላቅ ነበረ። እያ ሰው በምስራቅ ካሉ ሰዎች ሁሉ ይልቅ ገናና ነበረ። ወንዶች ልጆችም ሄደው በየተራ በእያንዳንዳቸው ቤት ግብዣ ያደርጉ ነበር። ሶስቱ እህቶቻቸውንም ከእነርሱ ጋር ይወስዷቸው ነበር። ከእነርሱም ጋር ይወልና ይጠጡ ነበር። የግብዣው ቀኖች በተፈጸሙ ጊዜ ኢዮብ ይልክና ይቀድሳቸው ነበር። በማለዳም ገስግሶ ስለ ልጆቹ በቁጥራቸው መስዋዕት ያቀርብ ነበር። አንድ ወይፈን ስለ ነፍሳቸው የኃጢአት መስዋዕት ያቀርብ ነበር። ኢዮብ ምናልባት ልጆቼ በልባቸው በእግዚአብሔር ላይ ክፉ ነገር ያስቡ ይሆናል ይል ነበረና። ከእለታት አንድ ቀንም እንዲህ ሆነ፣ የእግዚአብሔር መላእክት በእግዚአብሔር ፊት ለመቆም መጡ፤ ሰይጣንም ደግሞ ከእነርሱ ጋር መጣ። እግዚአብሔርም ሰይጣንን ከወዴት መጣ? አለው። ሰይጣንም ምድርን ሁሉ ዘርፏል ከሰማይ በታችም ተመላለስሁና መጣሁ ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣንን አለው፣ በባሪያዬ በኢዮብ ላይ የምታስበው ነገር እንዳይኖር ተጠንቀር በምድር ላይ እንደርሱ ቅን ንጹሕና ጻድቅ እግዚአብሔርንም የሚፈራ ከክፉ ስራም ሁሉ የራቀ ሰው የለምና። ሰይጣንም በእግዚአብሔር ፊት እንዲህ ብሎ መለሰ፣ በውኑ ኢዮብ እግዚአብሔርን የሚያመልከው በከንቱ ነውን? አንተ ቤቱን በውስጥም በውጭም በዙሪያውም ያለውንም ሁሉ አልሞላህለትም? የእጅንም ስራ ባርክህለታል፣ ከብትንም በምድር ላይ ያብስትህለታል። ነገር ግን እጅህን ዘርግተህ ያለውን ሁሉ ዳስስ በእውነት በፊትህ ይሰድበሃል። እግዚአብሔርም ሰይጣንን እነሆ ለእርሱ ያለውን ሁሉ በእጅህ ሰጠሁ፣ ነገር ግን በእርሱ ላይ እጅህን አትዘርጋ አለው። ሰይጣንም ከእግዚአብሔር ፊት ወጣ። የኢዮብ ንብረት እንደ ጠፋና ልጆቹ እንደ ሞቱ አንድ ቀንም እንዲህ ሆነ የኢዮብ ወንዶችና ሴቶች ልጆች በታላቅ ወንድማቸው ቤት ይወልና የወይንጠጅ ይጠጡ ነበር መልእክተኛም ወደ ኢዮብ መጥተው ጥምድ በሬዎች እርሻ ያርሱ ነበር በአጠገባቸውንም ሴቶች አህዮች ይሰማሩ ነበር። መራኪዎችም መጥተው ወሰዷቸው፣ ብላቴኖችንም በሰይፍ ስለት ገደሉ። እኔም ብቻዬን አምልጬ ነግረህ ዘንድ መጣሁ አለው። እርሱም ገና ይህን ስናገር ሌላ መልእክተኛ መጥቶ ለኢዮብ እንዲህ አለው፦ እሳት ከሰማይ ወደቀች፣ በጎችህንም አቃጠለች፣ ጠባቂዎችህንም በላች። እኔም ብቻዬን አምልጬ ነግረህ ዘንድ መጣሁ። እርሱም ገና ይህን ሲናገር ሶስተኛው መልእክተኛ መጥቶ ለኢዮብ እንዲህ አለው ፈረሰኞች በሶስት ረድፍ ከባው ግመሎችን ማርከው ወሰዱ። ብላቴኖችንም በሰይፍ ስለት ገደሉ። እኔም ብቻዬን አምልጬ እነግረህ ዘንድ መጣሁ። እርሱም ገና ይህን ስናገር አራተኛው መልእክተኛ መጥቶ ለኢዮብ እንዲህ አለው፦ ወንዶችና ሴቶች ልጆችህ በታላቅ ወንድማቸው ቤት ሲበሉና የወይን ጠጅ ሲጠጡ፣ እነሆ አውሎ ነፋስ ከምድረ በዳ ድንገት መጥቶ ቤትን በአራት ማዕዘኑ መታ፣ ቤቱም በብላቴኖቹ ላይ ወደቀ፣ እነርሱም ሞቱ! እኔም ብቻዬን አምልጬ ነግረህ ዘንድ መጣሁ። ኢዮብም ተነሳ፣ መጎናጸፊያውንም ቀደደ፣ ራሱንም ተላጨ፣ በምድርም ላይ ተደፍቶ ሰገደ፣ እንዲህም አለ። ከእናቴ ማሕፀን ራቆቴን ወጥቻለሁ፣ ራቆቴንም ወደ ምድር እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔርንም ነሳ፣ እግዚአብሔርንም እንደፈቀደ ሆነ። የእግዚአብሔር ስም የተባረከ ይሁን። በዚህም በደረሰበት ሁሉ ኢዮብ በእግዚአብሔር ፊት አልበደለም፣ ለእግዚአብሔርም ስንፍናን አልሰጠም። ሰይጣን ኢዮብን እንደገና እንደፈተነው። ከዕለታት አንድ ቀን እንዲህ ሆነ፤ የእግዚአብሔር መላእክት መጥተው በእግዚአብሔር ፊት ቆሙ። ሰይጣንም ደግሞ በእግዚአብሔር ፊት ለመቆም ከእነርሱ ጋር መጣ። እግዚአብሔርንም ሰይጣንን ከወዴት መጣ አለው። ሰይጣንም ከሰማይ በታች በምድር ላይ ዘርሁ፣ በእርሷም ተመላለስሁ ብለው በእግዚአብሔር ፊት መለሰ። እግዚአብሔርንም ሰይጣንን አለው፣ በባሪያዬ በኢዮብ ላይ እንዲህ እንዳታስብ ተጠንቀ። በምድር ላይ እንደ እርሱ ጻድቅና ንጹሕ እግዚአብሔርንም የሚፈራ ከክፋትም ሁሉ የራቀ እዳግመኛም ቅን የሆነ ሰው የለምና፣ አንተ ግን ሀብቱን በከንቱ አጠፋ ዘንድ ነገርኸኝ። ሰይጣንም መልሶ ለእግዚአብሔር ቁርበት ስለ ቁርበት ነው። ሰው ያለውን ሁሉ ስለ ህይወቱ ይሰጣል። ነገር ግን አሁን እጅህን ዘርግተህ አጥንቱንና ስጋውን እንዳስስ በእውነት በፊትህ ይሰድብሃል ብሎ መለሰ። እግዚአብሔርንም ሰይጣንን አለው። እነሆ ስጋውንና አጥንትን በእጅ ሰጠሁ፣ ነገር ግን ህይወቱን ተወ ሰይጣንም ከእግዚአብሔር ፊት ወጣ። ኢዮብንም ከእግር ጀምሮ እስካናቱ ድረስ በክፉ ቁስል መታው። ቁስልንም ያክክበት ዘንድ ገል ወሰደ። ከከተማው ወጥቶ በአመድ ላይ ተቀመጠ። ብዙ ወራትም ካለፈ በኋላ ሚስቱ እንዲህ አለችው፣ እስከ መቼ ትታገሳለህ? ዳግመኛም እግዚአብሔርን ጥቂት ወራት ደጅ እጠነዋለሁ፣ ዳግመኛም መከራውን ታገሰዋለሁ የቀድሞው ኑሬንም ተስፋ አደርገዋለሁ ትላለህ። እንደዚህስ እንዳትል ከዚህ ዓለም እንሆ ስም አጠራረህ ጠፋ። ወንዶችና ሴቶች ልጆችም ሞቱ። ማሕፀኔም በምጥ ተጨነቀ፣ በከንትም ደከምሁ። አንተም በመግልና በትል ትኖራለህ። ሌሊትንም ሁሉ ትዛብራለህ። እኔ ግን እየዘርሁ ቀለውጣለሁ። ከአንዱ መንደር ወደ አንዱ መንደር ከአንዱ ቤትም ወደ አንዱ ቤት እሄዳለሁ። ከድካሜና በእኔ ላይ ካለ ችግሬም አርፍ ዘንድ ፀሐይ እስኪገባ ድረስ እጠብቃለሁ። ነገር ግን አሁን እግዚአብሔር ስደብና ሙ እርሱ ግን ወደ እርሷ ተመለከተና እንዲህ አላል። አንቺ ከሰነፎች ሴቶች እንዳንዲቱ ተናገርሽ። ከእግዚአብሔር እጅ መልካሙን ተቀበልን ክፉውን ነገርንስ አንታገስምን? በዚህ በደረሰበት ሁሉ ኢዮብ በእግዚአብሔር ፊት በከንፈሩ አልበደለም። ወዳጆቹ ኢዮብን ሊጎበኙት እንደመጡ ሶስትም የኢዮብ ወዳጆች ይህ የደረሰበት ክፉ ነገር ሁሉ ሰምተው ከየሃገራቸው ወደ እርሱ መጡ። እነርሱም ቴመናዊው ንጉስ ኤልፋዝ፣ አውኬናዊው መስፍን በልዳዶስ፣ አሜናዊው ንጉሥ ሳፋር ነበሩ። እነርሱም ሊገበኙትና ሊያጽናኑት በአንድነት ወደ እርሱ መጡ። ከሩቁም ሆነው ባዩት ጊዜ አላወቁትም። በታላቅ ድምፅም ጩኸው አለቀሱ። መጎናጸፊያቸውንም ቀደዱ፣ በራሳቸውንም ላይ ትቢያ ነሰነሱ። ሰባት ቀንና ሰባት ሌሊትም ባጠገቡ ተቀመጡ። ህመሙ እጅግ አስፈሪና ታላቅ እንደነበረ አይቷልና ከእነርሱ አንድ ቃል የሚናገረው አልነበረ።